በጣቷ ፊት ለፊት ወዳለው በር ጠቆመችኝ ሰላም የልጅነት ጓደኛዬ ናት አብሮ አደጌ ከአንድ ሳምንት በፊት ደውላ እንደ ደበራትና ከቻልኩ እንዳገኛ ጠይቃ ነበር ቅዝቅዝ ባለ ድምፅ እዩ ብዬ አለችኝ ሰላምዬ እንዴት ነሽ ዛሬ ከየት ተገኘሽ እባክሽ ፈላጊ አጣው እንጂ እኔም አለው እኮ ሰሞኑን ብታይ ምን እንደሆንኩ እንጃ ድብር ብሎኛል ከቤት ከወጣው እራሱ ስንት ጊዜ ወይ። አንቺና ድብርት ግን ስትዋደዱ ወይ! ለምን አንደኛችሁን ተጋብታችሁ አንድ ላይ ትኖሩ እ ሰርግ ደግሰን ወቁልን አላለም እንጂ ከተጋባን ማቆየን እኮ አለችኝ። ሁሌ ስለምንቀላለድ ንግግሯን ከቁም ነገር ሳልቆጥረው ሰሞኑን እንደማገኛት ነገርኳት፣ ስልኩን ዘጋሁት። ከሁለት ቀን በኋላ ደግማ ደወለችልኝ። በባስ ወደ ስራ እየሄድኩ ነበር። አነሳሁትና ሰላምዬ፣ የቀርታ ጫጫታ ውስጥ ነኝ፣ ከአምስት ደቂቃ በኋላ ልደውልልሽ አልኳት። እዮ፣ በጣም ከፍቶኛል፣ የምትችል ከሆነ አሁን ቤትና፣ በእናትህ አለችኝ። ግራ ገብቶኝ ምን ነው የተፈጠረ ችግር አለ እንዴ? አልኳት። በእናትህ ዝም ብለና አለችኝ። ከስራ እንደወጣሁ እንደምትመጣ ነገር ዳት ስልኩን ዘጋሁት ቀኑ እጅግ አድካሚ ስለነበር ነበር ሰላም ጋር የሚሄዱን ሐሳብ ወደ ነጋሻ ግሬ ቀጥታ ቤት ሄድኩና የዋልኩበትን ልብስ እንኳን ሳልቀየር ወደ መኝታ ያመራው ጠዋት ጣዋት ከእንቅልፌ እንደነቀው ስልኬን አየሁት ቴክስት ገብቶልኛል ሰላም ነበር የላከችው። ሰዓቱን አየሁት። ምሽት ሶስት ሰዓት ከአርባ ምስተን የተላከው አንተ ግን 10 ምሽት። እኔ ደብሮኛል ስትለኝ ቶሎ አይደለም የምመጣ ለእኔ ጊዜ ሲሆን ግን መጣሁ ብለህ ቀረክ። ስለሆነስ ግን ትመጣለህ ብዬ ጠብቄ ነበር ግን አልተቀየምኩ። ግን ምሽት እንዳታስብ ደግሞ ከአሁን በኋላ እና እያልኩ አልጨቀጨክህም ድጋሚ ማለት ደበረበት ቦታ ልሄድ ነው። ቻው እንደሞሪ ደግሞ እንዳትረሳሽ ምን ለማለት ፈልጋ ነው? ግራ ገባኝ። ስልኳ ላይ ደወልኩ፣ አይነሳም። ደጋግሜ የሞከርኩ መልስ የለም። እየተዋከብኩ ከቤት ውጭ፣ በር ተከፍቷል። ከዚህ በፊት አይቼው የማላውቀው ጥቁር የለበሰ ሰው ከግቢ ወጣ። የሰላም እናት ታመው ስለነበር እሳቸው አረፉ መሰለኝ። ሰላምን በምን ቃል እንደማጽናናት እያሰብኩ ወደ ውስጥ አመራሁ። ውስጥ እንደገባው የሰላም እናት ጥቁር ለብስ እንት ተጠግቼ ያገኘው ድንጋይ የተቀመጥኩና ምንድን ነው ማዘር አልኳቸው። ምንም መልስ አልሰጡኝም። ከጎን ያለችው ልጅ እንባ በተናነቀው ድምፅ ልጃቸው አርፋ ነው አለችኝ። ማ? ሰላም? አዎ። የሚቀልዱ መሰለኝ። እንዴ ትናንት ቀን እኮ በስልክ አውርቻታለሁ። ምን እያላችሁ ነው? ቀንማ ከኛም ጋር እያወራች ነበር። ማታ ነው ክፍሏ ስንገባ ራሷን አንጠልጥላ ያገኘናት አለችኝ። እራሷን ከማጥፋቷ በፊት ይህን ጽፋ ነበር ብላ ከጎን የተቀመጠችው ልጅ ከእናትየው ላይ የሆነ ወረቀት ወስዳ ሰጠችኝ። ተቀበልኳትና ከፍቼ አየሁት። አይዞሽ የሚለኝ ሰው ብቻ ነበር የፈለግኩት ይላል። እጄ ተንቀጠቀጠ። ልቤን እንደ ጦር የሆነ ነገር ወጋኝ። ይህ የት ነው አስከሬኗ አልኳት? በጣቷ ፊት ለፊት ወዳለው በር ጠቆመች። ምሩ አይኖቿ ተከርነው ታዩኝ። ምንም አላረኩም። ፊቷን መልሼ በነጠላው ሸፈንኩትና ተነሳው። ምን ነበር እና እንዳልችኝ በመጣ ኖሮ ምን ነበር ከጎን ነው ያለው ልሽ ብላት ኖሮ ምን ነበር ጸጉሯን ይደባበስኩ ያስጨነቃትን ነገር ባዳምጣት ኖሮ ይህን እኔ ጓደኝነት ጸጸት እንደ እሳት ለበለበኝ። ወረቀቱን እንዲያዝኩ ግሬን የጎተትኩ ከግቢ ወጣሁ። እዚያው የሚለኝ ሰው ብቻ ነበር የፈለኩት። ይሄ ድምፅ እድሜ ልኬን ሲከተለኝ ይኖራል።